አንቺ ማማዬ ብረዳር ጊው ጥጋብሽን፣ ከቱርክ አይደለም ወይ የገዛሽው ቂጥሽን? አዲሷ ሚስት ማን ነው የረገማት? እንዴት ቻለችው የአፍህን ግማት? በጣም ነው የሚገመው። እሺ ይመጣል ወይ? አታፍሪ ወይ? አታፍሪ ሆረር ነገር ስታስፈሪ ውጠሮት ጠራሽ ተነፋፋሽ አባቱ አልጋ ላይ ሸላል እስከ ላ አመቱረ ሀብታም ነኝ ብለህ የሰከስ ካቺክህ ከቦንዳ አይደለም ወይ የገዛኸው ልብስህ። አሁን በአንተ ቤት ሮስተር አድርገህ ሞተሃል። ቀዳዳ ካልሲ መቀየር አቅቶሃል። ደውሎ ነበረ ትናንትና ዶክተርህ ጨርጥና ቂጥኝ ባምቡሌም አለብህ፣ አንተ ይሁሉ በሽታ አለብህ። ኧረ ምንም አታስቢ፣ እድሜ ቁስቁሷል። ባርኔጣ ስብበት ጺሙን ይላጫል ዛሬ መናቶ በታ ይሁንሽ። ገና ሠላሳ ዘጠኝ ዓመቴ ነው። በዛ ላይ ደግሞ እናቴ ቤት የራሴ ክፍል አለኝ። ወንድሜ ባርኔጣ፣ በአካል ግን አጭር ነሽ። ዳኒ ሮስቱ እንኳን በቁመት ሲበልጥ። እሺ አቢ ወለላው፣ እስቲ እየው ፊትህን ላምነው፣ ወይ ስላሽ የላሰው አናትህን

አንቺ ቤት ሹገር ሁነሽ ሞተሻል። አንዴ ቢስምሽ ደም ግፊት ይደፋሻል። አንተ ቅሌታ የሽናግል ያልጫ አንከባልልኝ በጥፌት ፍቅር ይሻላል። በሰላም መሰንበት የአራዳ ልጆች መልካም አዲስ ዓመት።